ቤተክርስቲያን ውስጥ እንመጣለን፣ ስርዓት አድርገን እንሄዳለን። ከዛ በኋላ ደግሞ ተሸናፊ ሕይወት ውስጥ እንገባለን። የተሸነፈ ሕይወት ውስጥ እንገባ ደግሞ ያ የተደረገልንና የሆነውን ነገር ካለማወቃችን የተነሳ በጣም ዋጋ እንከፍላለን። ሰላም፣ እንዴት ናችሁ? እንዴት ከረማችሁ? እንዴት አላችሁ? በዚህ ቻናል ላይ የእግዚአብሔርን ቃል በትምህርትም በስብከት መልክ የምታገኙበት ቻናል ነው። ዛሬም እንደተለመደው አንድ ሀሳብ ዙሪያ ላይ እንነጋገራለን። የዛሬ ሀሳባችን የምንቆይበት ምንድን ነው? በክርስቶስ መሆን ምን ማለት ነው? ስለዚህ አንድ ሰው በክርስቶስ ነኝ ሲል ምን እያለ ነው? ምን ሆኖለታል? የሚለውን ነገር እናነሳለን። ለመጀመሪያ ጊዜ ቻናል እናንተ ጋር ከደረሰ ሰብስክራይብ ማድረግ አትርሱ፣ ሼር፣ ላይክ አድርጉት ቪዲዮን። እንደገና ደግሞ የደውለዋን ምልክት ንኳት፣ እንደዚህ አይነት ቪዲዮ ሲደርስ ቶሎ ቶሎ እንዲደርሳችሁ። ደግሞ ቪዲዮን እስከ መጨረሻው ድረስ ተከታተሉት፣ ምክንያቱም ሙሉ ሀሳቡ ያለው መጨረሻው ድረስ ስለሆነ ማለት ነው። ስለዚህ ወደ ዋና ዋና ሀሳቦቻችን እንገባለን። በክርስቶስ መሆን ምን ማለት ነው? እንግዲህ አሁን ይህንን በአዲስ ኪዳን ውስጥ የምናገኘው ትልቅ ሀሳብ ነው። አብሶ ደግሞ በጳውሎስ መልእክት ውስጥ የምናገኛቸው ትልልቅ መሰረታዊ የሆኑ ማወቅ ያለብን መረዳት ያለብን በዚህ ህይወትም መመላለስ ያለብን ትልቅ ሀሳብ ነው። ስለዚህ አንድ ሰው እኔ በክርስቶስ ነኝ ሲል ወይም በክርስቶስ መሆን ማለት ምን እንደሆነ ካልገባውና ካልተረዳም ወይም ደግሞ ይህንን ህይወት በሚገባ እውቀት ካላገኘ የተመሰረተበት መሰረትና የቆመበት መሰረት የሆነ ሰዓት ላይ መፍረሱ አይቀርም። ምክንያቱም መሰረታችን በክርስቶስ በሰራውና ክርስቶስ ባደረገው መሰረት ላይ ካልተጣለ በስተቀር ሌላ ነገር ላይ የመሰረት ናቸው ትምህርቶች ወይም የተለያዩ መንፈሳዊ ነገሮች ሁሉ በኋላ ላይ በሆነ ነገር ሊፈርሱ ይችላሉ። ስለዚህ ዛሬ መሰረታዊ ነገር ነው ማሳያችሁ። ምንድን ነው በክርስቶስ መሆን ምን ማለት ነው? በክርስቶስ ውስጥ መሆን ምን ማለት ነው? ሰዎች በተለያየ ሁኔታ ወደ ሃይማኖት ይመጣሉ። በተለያየ ሁኔታ በስብከትም በመዝሙርም በተለያዩ ወደ መንፈሳዊ ህይወት ውስጥ ለመምጣት ሰው ይፈልጋል። ደግሞ በእነዚህ በኩል ሰዎች ተጋብዘውም በተለያዩ ነገሮች ወደ ቤተክርስቲያን ሊመጡ ይችላሉ። ቤተክርስቲያን ውስጥ ከመጡ በኋላ መሰረታዊ ትምህርት የሚባሉ ነገሮች አሉ። መሰረት የሚጣልባቸው የመጀመሪያ፣ ለምሳሌ እንደ ፕሮቴስታንት እምነት ውስጥ ካየናቸው የደህንነት የድህነት ትምህርት የሚባል ነገር አለ። ደቀ መዝሙር መሆን የሚባል ትምህርት አለ። ተከታታይ የምንማራቸው ትምህርቶች ናቸው። ስለዚህ መሰረታዊ ወይም የድህነት ትምህርት ሲባል አጠቃላይ እግዚአብሔር ማን ነው፣ ኢየሱስ ክርስቶስ ምን አደረገ፣ መንፈስ ቅዱስ ማን ነው፣ ቤተክርስቲያን ምንድናት፣ የተለያዩ የጌታ ራት መንፈሳዊ አገልግሎት ላይ እንደዚህ አይነት ነገሮች ብዙ ነገሮች ይሰጡናል። ግን በጣም ወሳኝ የሆነ ትምህርት ግን አንዳንድ ጊዜ እናልፈዋለን። ስለዚህ በክርስቶስ መሆን የሚባለውን ነገር ሳናቀው ህይወታችን ምን ይሆናል? መሃል ላይ ሃይማኖተኞች እንሆናለን። ስርዓት ምናደርግ ቤተክርስቲያን ውስጥ እንመጣለን፣ ስርዓት አድርገን እንሄዳለን። ከዛ በኋላ ደግሞ ተሸናፊ ህይወት ውስጥ እንገባለን። የተሸነፈ ህይወት ውስጥ እንገባ ደግሞ ያ የተደረገልንና የሆነውን ነገር ካለማወቃችን የተነሳ በጣም ዋጋ እንከፍላለን እና ከዛ ህይወት ውስጥ ቶሎ ነጥቀን የምናወጣበት ወይም ከዛ ህይወት ውስጥ ቶሎ ብለን ወደዚህኛው ህይወት ለመምጣት እንቸገራለን። እና ብዙ ሰዎች በእንደዚህ አይነት ድካም ውስጥ ሲመላለሱ ስለምመለከት ይሄ ነገር አስፈላጊ ነው። ስለዚህ ሰው በክርስቶስ መሆን የሚባለውን ነገር ካወቀ ህይወቱ በየቀኑ እያደገና ጠንካራ የሆነ መሰረቱ መሰረቱ ጠንካራ ከሆነ የመገንባት በጣም ቀላል ነው። ስለዚህ የሚገነባው ነገር ትክክለኛ እየሆነ ይመጣል። ስለዚህ ይህንን ሀሳብ ይዛችሁልኝ በክርስቶስ መሆን ምን ማለት ነው የሚለው አንዳንድ ነጥቦች አነሳላችኋለሁ። የመጀመሪያው ነገር በክርስቶስ መሆን ምን ማለት ነው ለሚለው የመጀመሪያው አዲስ ማንነት ማግኘት ማለት ነው። እኔ በክርስቶስ ነኝ ስል በክርስቶስ ውስጥ ነኝ ስል ምን እያልኩ ነው? አዲስ ማንነት አግኝቻለሁ እያልኩ ነው። አዲስ ማንነት አግኝቻለሁ፣ በአዲስ ማንነት ነው ህይወቴ ያለው እያልን ነው። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እንሆ አዲስ ሆኗል። ስለዚህ በክርስቶስ አዲስ ፍጥረት ሆነናል። እንደገና የተፈጠርን ሰዎች ነን። ያሁን ውጫዊ ማንነታችን የሚታየው ምድራዊ ማንነታችን የምንንቀሳቀስበት ይሄ አካላዊ ነገራችን ነባርና ከምድር የሆነ ቢሆንም ውስጣችን ውስጥ የተደረገውና ውስጣችን ውስጥ የተፈጠረው አዲስ ነገር በክርስቶስ የሆንነው ነው። በክርስቶስ ያገኘነው አዲስ አይደንቲቲ ነው። ስለዚህ እኔ በክርስቶስ መሆን የሚለውን ነገር ስናስብ፣ እኔ አዲስ ፍጥረት ነኝ። አሮጌው ነገር አልፏል። አሮጌ የሚባል ነገር እኔ ውስጥ የለም

አንድና ሁለት እንደምንመለከተው እግዚአብሔር ሰው በሌለበት ሰው ባልተፈጠረበት በዚች ምድር ውስጥ ሰውን ወደዚች ምድር አስገብቶ ወይም ሰውን ሲፈጥረው አፈር አበጅቶት ሕያው ትንፋስ እፍ ሲልበት ሕይወትን ካገኘ በኋላ ሰው ሆኖ ሲንቀሳቀስ ያ አዲስ ማንነት ነው ከእግዚአብሔር ዘንድ ያገኘው። ልክ እንደዚህ ሁሉ ሰዎች በክርስቶስ ሲሆኑ በክርስቶስ አዲስ ነገር ሲካፈሉ ውስጣቸው አዲስ ይሆናል። በአዲስ ሕይወት ነው የሚመላለሱት። አሮጌ ነገራቸው የድሮ ማንነታቸው ድሮ የሚታወቁበት ድሮ ሲመላለሱበት የነበረውና መንፈሳዊ ነገራቸው ላይ የሚደረገው ነገር እሱ ተቀይሮ በአዲስ ማንነት ራሳቸውን ማግኘት ይችላሉ። ስለዚህ በክርስቶስ መሆን የሚባለው ነገር ምንድነው? አዲስ ማንነትን መካፈልን አዲስ ማንነትን ማግኘትን የምናየበት ነገር ነው። ስለዚህ እኔ በክርስቶስ አዲስ ነኝ በክርስቶስ አዲስ ፍጥረት ነኝ ስል ለብዙ ሰዎች ግራ ሊያጋባ ይችላል። ለስጋዊ ማንነት ወይም ለስጋዊ ሰው እንደዚህ አይነት ንግግር በጣም ከባድ ነው። ምክንያቱም ሲያዩን፣ ራሳችንን ሲመለከቱን፣ ያሁን ከድሮ ጀምሮ ከተወለድንበት ጊዜ ጀምሮ ሲመለከቱን የነበርን ሰዎች ዛሬ ቆመን አዲስ ፍጥረት ነኝ እኔ በክርስቶስ አዲስ ሆኛለሁ ስንል ለእነዚህ ሰዎች ይሄ ነገር አይረዱትም፣ አይገባቸውም። ምክንያቱም እየተደረገና እየተፈጸመ ያለው ኢንተርናል ውስጣዊ የሆነ ማንነታችን ላይ እየተፈጸመ ያለው የእግዚአብሔር ስራ ነው። በመንፈስ ቅዱስ የተደረገ ስራ ስለሆነ ውስጣችን ውስጥ ያለው ነገር በኋላ ላይ ነው እየተገለጠ እየወጣ ሲመጣ የውጭ ማንነታችን ላይ የሚታየው፣ ውስጣችን ላይ ያለው ነገር ማንም ሰው ሊረዱ አይችልም። ምክንያቱም ኢየሱስ ክርስቶስ ከኒቆዲሞስ ጋር በሚያወራበት ጊዜ ከኒቆዲሞስ ጋር ጥያቄውን ሲጠይቀው እንዴት ሊሆን ይችላል ሰውን ዳግመኛ እንዴት ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ሲል፣ አንተ የእስራኤል መምህር ሆነ እንዴት ይህንን አታውቅም እያለው ከኒቆዲሞስ ጋር ኢየሱስ ዲያሎግ ያደርግ ነበር፣ እና በንግግራቸው መካከል ከመንፈስ የተወለደ እንደዚሁ ይላል። በቃ ስለዚህ መንፈስ በመንፈስ አማካኝነት ስንወለድ ውስጣችን ውስጥ ያለው የተካሄደው ነገር ሰውየው ነው የሚያውቀው እንጂ ሌላ አካል ወይም ውጫዊ የሆነው ሰውዬ ከደጅ ያለው ሰውዬ ይህንን ሰውዬ ምን እንደተፈጠረበትና ምን እንደተከሰተበት አያቅም። ስለዚህ በክርስቶስ መሆን የሚባለው ነገር አዲስ አይደንቲቲ አዲስ ማንነት ማግኘት ነው። ስለዚህ ሁልጊዜ ስታዩት ሰዎች ወደ እግዚአብሔር ሲመለሱ የኃጢአትን ይቅርት አግኝተው በክርስቶስ አዳኝነትና በክርስቶስ በሰራው በመስቀሉ ስራ አምነው ወደዚህ ዘላለም ሕይወት ሲካፈሉ ወደ ዘላለም ሕይወት ሲመጡ በእምነት ያንን ሲቀበሉ ውስጣቸው ላይ አዲስ የሆነ ማንነት ይሆናል፣ አዲስ ማንነት ይፈጠራል። ስለዚህ አሮጌ ነገራቸው አልፏል። ይሄ በክርስቶስ መሆንን ያገኘነው ነገር ነው። ይህ ትልቅ ነገር ነው። ሁለተኛው ነገር ደግሞ የምንመለከተው ምንድን ነው? ከክርስቶስ ጋር ህብረት ማድረግን መጀመራችንን ያመለክታል። በክርስቶስ መሆን ምን ማለት ነው ለሚለው ከክርስቶስ ጋር ህብረት ማድረጋችን ያሰኛል። እንግዲህ ከዚህ በፊት ከክርስቶስ ጋር ህብረት ማድረግ አንችልም፣ ምክንያቱም ሰው ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታ። ስለዚህ ሰው እየተመላለሰ የነበረበት ህይወት በአመፅና በኃጢአተኝነት ህይወት ስለሆነ ከእግዚአብሔር ጋር ህብረት ማድረግ አይችልም። ከእግዚአብሔር ጋር ህብረት ማድረግ ስለማይችል ህብረታችን ከምን ጋር ነው? ከዳቢሎስና ከዚህ ዓለም ስርዓትና ከዚህ ዓለም እንቅስቃሴ ጋር ነው ህብረታችን። ስለዚህ ከሰማያዊ አምላክ ወይም ደግሞ እግዚአብሔር ከተባለው አምላክ ከእሱ ጋር ብረት ለማድረግ ግዴታ ኢየሱስ ክርስቶስ መስራት የሚገባውን ነገር ከሰራ በኋላ እኛን ወደዚህ ህብረት ውስጥ ሊከተን የሚችለውን ነገር ማግኘት የምንችለው ክርስቶስ ባደረገው ስራና ክርስቶስ በፈጸመው ነገር ነው። ለዚህ ነው በገላትያ ምዕራፍ ሁለት ቁጥር ሀያ ላይ እንደዚህ ላ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም ነገር ግን ክርስቶስ በውስጤ ይኖራል ይላል። የገላትያ መልእክትን ስታነቡ አሁን የክርስቶስን ስራ ከመጣው በኋላ አሁን እኛ ያለነው በክርስቶስ ውስጥ ስለሆንን ክርስቶስ ደግሞ በእኛ ውስጥ ነው። ስለዚህ እኛ ውስጥ የሚኖር ክርስቶስ አለ። እኛ ውስጥ የሚኖረው ክርስቶስ በሱ በተደረገው ማንነት ወይም በሱ በተሰራው ስራ ያገኘነው ነገር ነው። እኛ ውስጥ መኖር የጀመረ አካል አለ፣ ያም ክርስቶስ ነው። ስለዚህ እኛ ከክርስቶስ ጋር አብረን ከተሰቀልና ከክርስቶስ ጋር አብረን መስቀሉ ላይ ከተገደልን ከሞትን፣ ከዚህ በኋላ እኛ የምንኖረው ኑሮና እኛ ምንኖረው እንቅስቃሴ በእኛ ውስጥ ስለሚኖረው በእኛ ውስጥ ስላለው ስለዛ ህይወት ነው የምንኖረው። ስለዚህ በክርስቶስ መሆንን ስናስብ እኛ ውስጥ ክርስቶስ ህብረት እያደረገ ነው፣ እኔ ውስጥ ክርስቶስ አለ፣ እኔ ውስጥ ክርስቶስ መኖር ጀምሯል እያለን ነው። ይህ በጣም ከባድ ነው ለሌላው ሰው ብዙ ጊዜ ስትናገሩ መንፈስ ቅዱስ እኔ ውስጥ አለ ስትሉ፣ እንዴ እናንተ ኃጢአተኞች ናችሁ፣ እናንተ እርኩሶች ናችሁ፣ እናንተ አመፀኞች ናችሁ፣ እንዴት ነው እግዚአብሔር እናንተ ውስጥ የሚኖረው ይሄ ሊሆን አይችልም ይላል ብዙ ሰዎች። ነገር ግን በክርስቶስ በተደረገው መስቀል ላይ በተሰራው ስራ እኛ የክርስቶስ ሆነናል፣ ክርስቶስ እኛ ውስጥ መኖር ጀምሯል። ስለዚህ በክርስቶስ የሆነው ነገር ወይም በክርስቶስ መሆንን ስናስብ እኛ ውስጥ ክርስቶስ ህብረት ለማድረግ ከእኛ ጋር ለመኖር እኛ ውስጥ ለመኖር አማኑኤል ሆኗል። እግዚአብሔር ከእኛ ጋር ነው የሚለው ነገር በእኛ ውስጥ ተፈጽሟል። ስለዚህ ኢየሱስ በእኔ ውስጥ ነው ያለው፣ በእኔ ውስጥ ይኖራል፣ በእኔ ውስጥ ይመላለሳል። ካያችሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይኑ ግንድ ነኝ እናንተም ቅርንጫፎች ናችሁ ይላል። ስለዚህ አባታችን ደግሞ ገበሬው ነው። ስለዚህ እኛ ከክርስቶስ ጋር በግንዱ ጋር ተጣብቀናል። ቅርንጫፎች ነን፣ ከእሱ ጋር ተያይዘናል፣ ውህደት አድርገናል። ይህንን ያገኘነው ምንድነው? በማመን ያገኘነው ነገር ነው። ስለዚህ ሁላችንም ይሄን መርሳት የለም። እኔ ውስጥ ክርስቶስ አለ። ብደክምም ብበረታም አያልም በሆንም ደካማም በሆንም በምን አይነት ህይወት ውስጥ ብመላለስ እኔ ውስጥ ክርስቶስ መኖር ጀምሯል። ህብረቴ ከክርስቶስ ጋር ነው። ስለዚህ ህይወትን ተካፍ እያለው፣ አንድነትን አግኝቻለው። ይሄ በክርስቶስ መሆንን ያገኘውት ነገር ነው። ሶስተኛ በክርስቶስ መሆን ምን ማለት ነው ለሚለው የኃጢአትን ይቅርታ ማግኘት፣ እንደገና ደግሞ መጽደቅን አግኝተናል። አያችሁ በክርስቶስ መሆንን ስናስብ ሁል ጊዜ ከኃጢአት ነፃ ወጥተን ወደ ጽድቅ መምጣታችንን መዘንጋት የለብንም። ለምሳሌ ሮሜ ምዕራፍ 8 ከቁጥር አንድ ጀምሮ ስለዚህ በክርስቶስ ኢየሱስ ያሉ አሁን ኩነን የለባቸው፣ ምክንያቱም የህይወት መንፈስ ህግ በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነፃ አውጥቷቸዋል ይላል። እንደገና ደግሞ ሁለተኛ ቆሮንቶስ አምስት 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱ እግዚአብሔር ስለ እኛ ኃጢአት አደረገው ይላል። የመጀመሪያውን የሮሜን እንመልከት። ማንም በክርስቶስ ቢሆን ኩነን የለበትም፣ ፍርድ የለበትም፣ ተጠያቂነት የለበትም። አሁን የባለፈው ኃጢአቱ ከአዳም የመጣው እሱም ራሱ ኤክስፔሪየንስ ያደረገው ሲኖርበት የነበረው ላይፍ ስታይል የተመላለሰበት ያ ህይወት በክርስቶስ በመሆኑ ምክንያት ከኩነን ይነፃ ወጥቷል። ስለዚህ አሁን ጋይድ እያደረገው ያለው እየመረው ያለው የህይወት መንፈስ ህግ ነው እንጂ የትዕዛዛትና በህጉ በተጻፈው መንገድ የመጣው የህግ ስርዓት እየገዛው ይህንን አድርግ ይህንን አታድርግ በሚል ሳይሆን ውስጡ በገባው መንፈስ ጋይድ እየተደረገ የሚመራበትን ህይወት ስላገኘ ከዚህ በኋላ ኩነን የለበትም። የሚከሰው፣ የሚጠይቀው፣ የሚወቅሰው በህይወቱ ላይ ይህንን አላደረግክም፣ ይህንን አልፈጸምክም፣ በዚህ ትጠየቃለህ እየተባለ ይሄ ኩነኔ ውስጥ እንዲገባ የሚያደርግበት የህግ ስርዓት ከህይወቱ ላይ ተሽሯል። ወደ መጽደቅ ህይወት ገብቷል። ጸድቋል በክርስቶስ አንድ ሰው ሲያምን ጸድቋል በክርስቶስ አንድ ሰው ሲያምን የኃጢአትን ይቅርታ አግኝቷል። ስለዚህ እኔ በክርስቶስ ሆኛለሁ፣ በክርስቶስ ውስጥ ነኛለሁት፣ ክርስቶስ በእኔ ውስጥ አለ ሲል አንድ ሰው ምን እያለ ነው? እኔ ከኃጢአት ነፃ ወጥቻለሁ፣ ከኩነኔ ነፃ ወጥቻለሁ፣ ከፍርድ ነፃ ወጥቻለሁ እያለ ነው። ለመጽደቅ አይደለም አሁን የምትታገሉት፣ የኃጢአትን ይቅርታ ለማግኘት አይደለም የምትታገሉት። ነገር ግን በመንፈሱ አማካኝነት በጽድቅ መኖርን፣ በቅድስና መኖርን፣ እግዚአብሔርን በመፍራት መኖርን እየተለማመዳችሁ የበለጠ እግዚአብሔርን እያከበራችሁና እግዚአብሔር የሚፈልገውን ህይወት እያሳያችሁ የምትሄዱበት ህይወት ውስጥ ነው የገባችሁት። ስለዚህ ኃጢአት እናንተ ላይ እየመጣ ኃጢአተኛ ነሽ፣ ኃጢአተኛ ነህ፣ አልጸደቅክም፣ አልጸደቅሽም እያለ የሚኮንናችሁን ነገር በክርስቶስ መሆንን ስላገኛችሁ በክርስቶስ ውስጥ መኖርን ያንን ህይወት ስለተካፈላችሁ ይህንን ህይወት ከእናንተ ውስጥ እግዚአብሔር ስላስወገደ ነው። በክርስቶስ መሆን ምን ማለት በዚህ የምንረዳው ማለት ነው። ስለዚህ እኛም በእርሱ ሆነን የእግዚአብሔር ጽድቅ እንዲሆን ኃጢአት የሌለበትን እርሱ እግዚአብሔር ስለኛ ኃጢአት አደረጉ ይላል። አሁን እኛን ጻድቅ ለማድረግ ለማጽደቅ እግዚአብሔር እነዚህ ሰዎች ብቁ ሆነው በእግዚአብሔር ፊት መቆም እንዲችሉ እግዚአብሔር ፊት ያለምንም ፍርሃትና ሽማቀቅ በእግዚአብሔር ፊት ቆሞ ማውራት እንዲችሉ ክርስቶስ ስለኛ ኃጢአትን አደረገው። እግዚአብሔር የእኛን ምትክ አደረገው ክርስቶስን። ስለዚህ ማንም ሰው ወደ እግዚአብሔር በሚመጣበት ሲመለስ፣ ከኃጢአት ነፃ ያወጣና የጽድቅን ህይወት ተካፋይ ይሆናል። ስለዚህ በክርስቶስ መሆን ማለት ነፃነታችንን የምናውጅበት ነው። አራተኛው የእግዚአብሔር ቤተሰብ መሆን ማለት ነው። በክርስቶስ መሆን ምን ማለት ነው? የእግዚአብሔር ቤተሰብ መሆን ማለት ነው የእግዚአብሔር ቤተሰብ መሆን ማለት ማለት ኤፌሶን ምዕራፍ አንድ ቁጥር አምስት ላይ በኢየሱስ ክርስቶስ ልጆች እንሆን ዘንድ እንደ በጎ ፍቃዱ አስቀድሞ ወሰንን። አሁን የእግዚአብሔር ልጆች የሆንነው በክርስቶስ አማካኝነት ነው። በክርስቶስ አማካኝነት የእግዚአብሔር ልጆች ሆንን። እንደገናም ደግሞ ገላትያ 3፡26 ላይ ሁላችንም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ነን ይላል። አያችሁ፣ በክርስቶስ በማመን ነው የእግዚአብሔር ልጆች ሆንን። በምድር ላይ ፍጥረት አለ። ፍጥረት ሁሉ እግዚአብሔር ልጆች አሉ። ምክንያቱም አንዳንዱ ለኃጢአት ባህሪያ ተገዝቶ የሚሆን የኃጢአት ባህሪዎች ናቸው። አንዳንዶቹ ደግሞ የሴጣን ባህሪዎች ናቸው፣ የዚህ ዓለም ሲስተም ባህሪዎች ናቸው። ስለዚህ ባርነት ደግሞ ልጅነት አይደለም። ልጅነት ሊገኝበት የሚችለው ምንድን ነው? በክርስቶስ በማመን የሚገኝ እግዚአብሔር በሰጠውና ባስቀመጠው መንገድ ሰዎች ሲመጡ ዳግመኛ ሰዎች ይወለዳሉ። ዳግመኛ የሚወለዱት ከእግዚአብሔር ቃል ነው። ከእግዚአብሔር ቃል ሰው ሲወለድ የእግዚአብሔር ልጅ የመሆን መብት ይሰጣቸዋል። ስለዚህ እግዚአብሔር ልጅ መሆን የሚገኘው ክርስቶስን በማግኘት ነው። ስለዚህ እኔ በክርስቶስ ነኝ ስል ምን እያልኩ ነው? የእግዚአብሔር ልጅ ነኝ። በድፍረት መናገር የምንችለው ይህንን ነው። የእግዚአብሔር ልጆች ነን፣ የእግዚአብሔር ቤተሰቦች ነን፣ የእግዚአብሔር ወራሾች ነን። ምክንያቱም በክርስቶስ የተደረገው ነገር ሁሉ የእኛም ጭምር ነው። ክርስቶስ ያደረገው ነገር ሁሉ ለእኛም ጭምር ነው። ስለዚህ እኛ በክርስቶስ አማካኝነት የእግዚአብሔር ልጆች ሆነናል። ስለዚህ በክርስቶስ መሆን ምን ማለት ነው ብለን ስናስብ የእግዚአብሔር ልጆች መሆናችንን ማረጋገጫ የምናገኝበት ነው። የሚቀጥለው አምስተኛ ይሄ በጣም ወሳኝ ነው። ምንድነው? ከኃጢአት ነፃ መውጣትና ኃጢአትን ድል ማድረግ የምንችልበት ማለት ነው። በክርስቶስ መሆን ምን ማለት ነው ስንል ኃጢአትን ማሸነፍ የምንችልበት ድል የምናገኝበት ማለት ነው። ሮሚ ምዕራፍ 6 ከ6 እስከ 7 ላይ እንግዲህ የኃጢአት ባሮች እንዳንሆን የኃጢአትን ሰውነት እንዲሻር አሮጌ ሰውነታችንን ከእርሱ ጋር እንደተሰቀለ እናውቃለን። እንደገና ቆላሲያስ 3 ምዕራፍ 3 ቁጥር 3 ሞታችኋልና ህይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ስለዚህ አሁን ድል የምናገኝበት ነው። አሁን የተሰወርንበት የተደበቅንበት ህይወታችን ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ድሮ በኃጢአት እንመላለስና የኃጢአት ባሪያ ሆነን በኃጢአተኝነት ህይወት የምንመላለስበትን ህይወት አሸንፈን ድል አድርገን አሁን ቪክትሪ አግኝተናል በክርስቶስ በኩል። ስለዚህ በክርስቶስ በኩል ነፃነት አግኝተናል። አሁን እኛ ኃጢአት አይገዛንም፣ ኃጢአት አይቆጣጠረንም። ኃጢአት አንሰራ ማለት አይደለም እኮ ሁሌ ግን በዛ ማንነት ግን አንገኝም፣ ወይም ደግሞ ልማድ እናደርገው። የሰው ልጅ ይሳሳታል። ለዚህ ነው ንስሓ ያስፈልገው። በየጊዜው ንስሓ የምንገባው በንስሓ ወደ እግዚአብሔር የምንቀርበው ምንድን ነው? ኢየሱስ ክርስቶስ ስለኛ አማላይ ስለሆነ ነው። ኢየሱስ የሰራው ስራ ያፈሰሰው ደም እስከ መጨረሻው ድረስ ሰዎች ንስሓ እስከሚገቡበት ጊዜ ምድር ፍጻሜ እስከምታገኝበት ጊዜ በእግዚአብሔር ዘንድ ሊታይለኛ ገብቷል። ስለዚህ በድካማችን ይራራልናል። ስንደክም ስንሰንፍ፣ ኃጢአተኛ ስንመላለስ፣ ስናጠፋ፣ ይሄ ሁሉ ነገሮች በክርስቶስ ደም አማካኝነት ይቅርታን እየጠየቀን በደሙ እየነፃን ወደ ተሻለ ህይወት ውስጥ የምንመላለስበት ህይወት ነው። ኃጢአተኛን ኮንትሮል ማድረግ አይችልም። ኃጢአት ገዝቶ አሸንፎን ባሪያ ካደረገን ቆም ብለን እኔ በክርስቶስ ነኝ ወይ በክርስቶስ ውስጥ ነኝ ወይ ክርስቶስ ከኔ ጋር አለ ብለን መጠየቅ አለብን። ምክንያቱም በክርስቶስ መሆን ማለት ኃጢአትን ገዝተን ከኃጢአት በላይ ሆነን የምንመላለስበትን ድል የምናገኝበትን ህይወት እንደተካፈልን ማወቅ አለብን። ስለዚህ ተሸናፊ ህይወት ሳይሆን አሸናፊ ህይወት ውስጥ እንደገባን ማወቅ አለብን። ስለዚህ ኃጢአት እኛን አይገዛንም፣ አያሸንፈንም፣ ባሪ አያደርገንም። ባሪ ያደረገበት ዘመን አብቅቷል። ዛሬ ድል የምናደርግበትን የአሸናፊ ህይወት በመንፈስ አማካኝነት የምንካፈልበት ህይወቱ ስላለን ኃጢአትን አሸንፈን የምንኖርበትን ህይወት አግኝተናል እያለን ነው። ስድስተኛ የዘላለም ደህንነት ወይም የዘላለም ጥበቃና ተስፋ አግኝተናል። ይህም ደግሞ ሮሜ ምዕራፍ 8 ከ38 እስከ 39 እንደዚህ ይላል፣ ይህንን ተረድቻለሁ ሞት ይሁን ህይወት፣ መላእክት ይሁን አጋንንት፣ ያለው ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። እንደገና ደግሞ ቆላሲያስ 3 አራት ላይ ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያን ጊዜ ከእርሱ ጋር በክብር ትገለጣላችሁ ይላል። አያችሁ፣ አሁን የዘላለም ሴኪሪቲ፣ የዘላለም ተስፋ፣ የዘላለም ድነት፣ የዘላለም ጥበቃ ያገኘንበት ነው። በክርስቶስ መሆን ምን ማለት ነው ብለን ስንጠይቅ የዘላለምን ጥበቃ፣ የዘላለምን ከለላ ሴኪሪቲ አግኝተናል፣ ተስፋ አግኝተናል። ያ ምንድነው? ማንኛውም ፍጥረት ቢሆን የሚታየው ማይታየውም ከክርስቶስ ካለው ነገር ሊለየን አይችልም። እኛ ፈቅደንና እኛ በመብታችን በፍቃዳችን አንፈልግም ብለን ከዚህ ህይወት ራሳችንን አግልለን ወደ ሌላ ህይወት እስካልገባን ድረስ ጥበቀዋለ፣ ከለለዋለ። እግዚአብሔርን እየወደድ ነው እያከበር ነው። በምንሄድበት ህይወት ውስጥ ተስፋ ልንቆርጥ እንችላለን። ብዙ አይነት ህይወት ውጣ ውረድ ውስጥ ልንገባ እንችላለን። ነገር ግን ከዚህ ጥበቃ ውስጥ ከዘላለም ጥበቃ ውስጥ እግዚአብሔር አይለየንም፣ አያስወጣንም። እንደገና ደግሞ ተስፋችን ኢየሱስ በሚገለጥበት ጊዜ እኛም ከእርሱ ጋር አብረን እንገለጣለን። ይህ ተስፋ ነው። በጌታ በኢየሱስ መሆናችን ማረጋገጫችን ምንጠፋ አይደለንም፣ ምንቀር አይደለም፣ ሞተንም ምንቀር አይደለንም። ክርስቶስ እንደተነሳ እኛም እንነሳለን። ክርስቶስ ሲገለጥ እኛም እንገለጣለን። ክርስቶስ ሲመጣ እኛም አብረን እንመጣለን። ይሄ የዘላለም ተስፋችን ነው። በክርስቶስ መሆናችን የዘላለም ተስፋ እንይዛለን። ሌላውን እምነት ብትጠይቁት፣ የተለያዩ እምነቶችን ብጠይቁ ተስፋ የላቸውም። ፈጣሪያቸውን የሚያውቀው ወይም የፈጠረን እሱ ያውቃል ብለው ነው የሚመልሱላችሁ። ነገር ግን እንደዚህ አይደለም። የእግዚአብሔር ቃል የሚያስተምረን የእግዚአብሔር ቃል ዛሬ ምድር ላይ ያለን ምድር ላይ እየተመላለስን ተስፋ እንዳለንና ዳግመኛ በሕይወት እንደምንመለስ እያወቀ የምንመላለስ ነን። በክርስቶስ መሆንን ሲንረዳ ስናቅ፣ ይህ መገለጥ ያስፈልገዋል። ካልተገለጠልን ሰዎች በጨለማ ነው የሚመላለሱት። በጨለማ ስትመላለሱ ብርሃን አይታያችሁም። ተስፋ ይታያችሁ። ነገር ግን እግዚአብሔር በክርስቶስ በኩል ያደረገውን ስራ ሰው ሲያመንና ሲቀበል የዘላለም ሴኪሪቲ አለው፣ ጥበቃ አለው። እግዚአብሔር ለዘላለም ክብር ያስቀምጠዋል። ሲመለስም አብሮት እንዲመለስ ያደርገዋል። ስለዚህ ሞት አያሸንፈውም፣ ሞት አይገዛውም። ክርስቶስ አሸንፎ እንደተነሳ እኛም ከክርስቶስ ጋር እንነሳለን። ያ የዘላለም ተስፋችን ነው። ስለዚህ በክርስቶስ መሆናችን እነዚህን ነገሮች፣ ስድስት ነገሮች ካያችሁልኝ እጅግ በጣም ጠቃሚ ነው። ስለዚህ ዛሬ ቆማችሁ እኔ በክርስቶስ የሆንኩትን ነገር ምንድን ነው? ክርስቶስ ምንድን ያደረገልኝ? በክርስቶስ መሆን ምን ማለት ነው የሚለውን ነገር ስታስቡ ስታሰላስሉት፣ እነዚህ ነገሮች ወሳኝ ናቸው፣ በጣም አስፈላጊ ናቸው። ስለዚህ ይህንን ከያዛችሁ እነዚህ ነገሮች በሕይወታችሁ ላይ በጣም በተደጋጋሚ ከእናንተ ጋር እስከሚዋሃድ ድረስ ማሰብ ማሰላሰል፣ የራሳችሁ ማድረግ በዚህ ህይወት መመላለስና ይህንን ህይወት እያሳደጋችሁ የምትመጡበትን ነገር ታገኛላችሁ። ስለዚህ ይህንን ካወቃችሁ ተሸናፊ አይደላችሁም። ይህንን ካወቃችሁ ደካማ ቢስ አይደላችሁም። ይህንን ካወቃችሁ ተስፋ ቢስ አይደላችሁም። ተስፋ ያላችሁ ሰዎች ናችሁ። የሆነ ቦታ ላይ ብትደክሙ፣ የሆነ ቦታ ላይ ብትዝሉ ብድግ ብላችሁ የምትመጡበት ነገር ናል። ይሄ ነገርን በጣም ወሳኝ ነው። ስለዚህ አዲስ ማንነትን አግኝታችኋል። ከክርስቶስ ጋር ህብረትን ተካፍላችኋል። ይቅርታንን አግኝታችሁ ወደ ጽድቅ መጥታችኋል። የእግዚአብሔር ቤተሰብ ሆናችኋል። የኃጢአትን ገዝታችሁ መኖር የምትችሉበትን አቅም፣ የበላይ መሆንን፣ ማሸነፍን የምታገኙበት በዚህ ህይወት ነው የዘላለምን ደህንነት የዘላለምን ጥበቃና ተስፋን ያገኛችሁበት ህይወት ነው። ስለዚህ እነዚህ ነገሮች ለእኛ በጣም ወሳኝ ስለሆኑ ነው በዚህ ቪዲዮ ያቀረብኩላችሁ። ስለዚህ በሌላ ቪዲዮ እንገናኛለን። ሀሳባችሁን ኮመንት ላይ ጻፉልኝ። የተለያዩ ነገሮች እንዳዘጋጅላችሁ እናንተ የምትሰጡኝን ሀሳብ ተንተርሼ ብዙ ትምህርቶችን፣ ብዙ ስብከቶችን አዘጋጅላችኋለሁ። ለሌሎች ሰዎች ደግሞ ሼር አድርጉት። ምክንያቱም ቪዲዮ በጣም መታየት አለበት እና አንዳንድ ቪዲዮዎች አነስተኛ ነው እይታቸው ይህም ደግሞ ዩቲቡን እየገደለው ይመጣል እና ስትከታተሉኝም ሼር እያደረጋችሁ ላይክ አድርጉት። እንደገና ደግሞ ሳብስክራይብ አድርጉ። ምናልባት ቪዲዮን እያያችሁት ሳብስክራይብ ካላደረጋችሁት አሁኑ ሳብስክራይብ አድርጉ። ሰላም ቆዩ።